በስምአብ ወወሎ መንፈስ ቅዱስ አቶ አምላክ አምስን ክሳር ዘወረሃ ሚያዚ 14 አንድ አምላክ በመሆን በአብ ወሎ መንፈስ ቅዱስ ስም ሚያዚ 14 በዝጭ ቀን በእስክንድሪያ ላይ ተሾሞ ልቃነ ጳጳሳት 15 የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። መክሲሞ ሳረፈ ይህም አባት መንፈሳዊና ስራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድሪያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናንም ጽፈት መጻፋቸውን ጥበባቸውንም ሁሉ ትምሮ ፍጹም አዋቂ አስተዋይ ሆነ በዮናኒ ቋንቋ። ከዚህ በኋላ የቤተ ክርስቲያንን ትምህርት፣ ልዑል እግዚአብሔር የሠራውን ህግና ሥርዓት ተማረ። አባት ያሮክላም ድቁና በእስክንድሪያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግል የሚጋደል ሆነ። አባ ዲዮንስናስም ባረፈ ጊዜ አዋቂዎች፣ ኤጲስቆጶሳትና ካህናት ማህበሩ ሁሉ መረጡት። በእግዚአብሔር ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀጳጳሳት አድርገው ሾሙት። ዲዮስናስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማህበሩ ጉባኤ ስለተወሰነውና ከካሃዲው ጳውሎስ ሳምሳጤን እንዳወገዙት ከጉባኤው ሹማምንት መላእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትን መልእክቶችን መልእክቶቹንም ከአይናቱ በአንድነት በተሰበሰቡበት አነበበ። ከዚያ በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሰምሳጥን ስሕተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ ሀገሮች ሁሉ፣ ወደ ኢትዮጵያና ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከአዴ ከጥቅት ቀኖች በቀር አልኖርም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ አራቀ። በዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጵራቅሌጦስን ያደረገና ክፉ ሲተትን የሳተ ሰው ተገለጠ። ወደ ሶሪያ ምድርም ደረሰ። አርከላዎስ የሚባል ኤጲስቆጶስም ከእርሱ ጋራ ተከራክሮ ሴተቱንም ገልጦበት አሳፍሮ ከሀገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ አደረገ። የፋርስ ንጉሥ ብሔራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ ሁለት መቶ ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተክላቸው። እነሆ ከሰው አተክልትን ተከሉ አለ። ይሄም አባት መንጋውን በመጠበቅ ስጋደልና ና በቀናች ሃይማኖትም ሲያጽናቸው ሲያጸናቸው ኖረ። ከመናፍቃንና ከካሃዲያን ችግር እስካረፈባት ቀን ድረስ በድርስ አናትና በተክሳጻት ጠብቆ አዳናቸው። በማርቆስ ወንበር አስራ ስድስት አመት ኖሮ በሰላም አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሚያዚያ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ መክሲሞስ ሊቀ ጳጳሳት። ወራዊ በዓላት አቡነ አረጋዊ፣ ወይዚ ሚካኤል፣ ቅዱስ ግብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ሲምኦን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። አሁንም በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለማንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር ሶስት አመት ሙሉ ለትም ቀንም እንባዬ እንዳልተገታ አስቡ። ሐዋርያ ሥራ ምዕራፍ 20 ከቁጥር 28 እስከ 31። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለገሉ አላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበልን። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትኳን መላእክት፣ ወጽማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት ያዘጋቸው ብራና ደምጦ የጻፈና ያጻፈው ከጊዜ ወደ አማርኛ የተረጎመውን